ቢስሚላህ አርረህማን አርረሂም፣ እጅግ በጣም አዛኝና በጣም ሮህሮህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። የተከበሯችሁና የተወደዳችሁ የአል ቁዱስ ዮብ ቻናል ቤተሰብ አባላትና ታዳሚያን፣ በዛሬው የነቢያት ታሪክ አምድ ፕሮግራም የነቢዩላህ ዳውድ ዓለይሂ ሰላምን የህይወት ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሆን። ሙሳ አላይ ሰላም ከሞተ በኋላ እስራኤላውያን ለረጅም ዓመታት በፍልስጢን ምድር በሰላም በመኖር ላይ ሳሉ ክህደታቸውና ጥጋባቸው አፍንጫቸው ላይ ወጥቶ አላህን ማምለክ አሻፈርናሉ። ይህን ጊዜ አላህም ጨካኝና ጉልበተኛ የሆኑ ህዝቦችን ልኮባቸው፣ እነዚያም ጨካኞቹ ህዝቦች ፍልስጢንን በመውረር እስራኤላውያንን ከሀገራቸው ወደ በረሃ አባረሯቸው። በዚህም ሁኔታ እስራኤላዊያን የማይቻለውንና ያለመዱትን የብርሃን ግለት ለረጅም ዓመታት ተጋፈጡት። ይህ ሁሉ ሲሆን በመሀከላቸው አንድ ሰው በታሪክ መዛግብት ያልሰፈረ ነብይ አለ። አላህ ስብሐነሁ ወተዓላ የላካቸው ነቢያቶች ቁጥር 124000 ናቸው። ከነዚያ ውስጥ ለኛ የተጠቀሱልን 25 ብቻ ናቸው። ለዚያ ይህ አሁን ያልኩት ነብይ ስማቸው ካልተጠቀሱልን ነቢያት አንዱ ነው። እስራኤላውያን የበርሃውን እንግልት አላስችል ሲላቸው እዚህ ነብይ ዘንድ መመምጣት እኛ ተበዳዮች አይደለንም? ምን አሉት። ነብያቸውም ናችሁ። እነሱም እኛ ከቤቶቻችን አልተፈናቀልንም አሉት። ነብያቸውም ተፈናቅላችኋል አላቸው። እነሱም እኛ ለዚህ እንግልት ሁሉ የዳረግን የበደልንን፣ ያሰቃየንን፣ ሀገራችንን የወረራትን ጃሉት የተባለውን ንጉስ መዋጋት እንፈልጋለን። ስለዚህ አንተም የጦር መሪ ሹምልንና ጃሉትን እንዋጋው አሉት። ነብያቸውም ባህሪያቸውን ስለሚያውቅ ለመዋጋት ዝግጁ መሆናቸውን እርግጠኞች ናችሁ? አላቸው። እነሱም እኛ ከሀገራችን ተሰደን ከቤቶቻችን ተፈናቅለን ልጆቻችንን ይዘን በረሃ ለበረሃ እየተንገላታን እንዴት ለጦርነት ዝግጁ አንሆንም? አሉት። ነቢያቸውም በወረደለት ዋሃይ መሰረት አላህ ከመካከላችሁ ጣሉትን የጦር መሪ አድርጎ ሾሞላችኋል አላቸው ጣሉት ወጣትና ድሃ ልጅ ቢሆንም ግን ጠንካራና ብልህ ነበር የጣሉት የዘር ሃረግም ከቢንያሚን ነው የሚመዘዘው ይህን ሲሰሙ እንዴ ለምንድን ነው ጣሉት የጦር መሪያችን የሚሆነው እሱ እኮ ድሃ ነው በዚያ ላይ መሪዎች ከሚወለዱበት ቤተሰብ አይደለም አሉ የይሁዳ ቤተሰብ ፈልገው ነው ነብያቸውም አላህ ጣሉትን በብልሃትና በጉልበቱ ከናንተ ውስጥ መርጦታል አላቸው እነሱም እሺ ታምር ያምጣልን አሉ ነብያቸውም የእሱ ታምር አንድ ሳጥን ከሰማይ መላእክት ተሸክመው ይመጣሉ በዚያ ሳጥን ውስጥ የሙሳና የሐሩን ውርስ የልብ እርጋታም አለበት አላቸው እነሱም እንዴት አሉ ነቢያቸውም እሱን ሳጥን ለመመልከት ተራራ ላይ ውጡ አላቸው እነሱም ምንም ሳይዋጥላቸው የግዳቸውን ያን ሳጥን ለማየት እየሄዱ ምን አይነት ሳጥን ነው እየተባባሉ ተራራው ላይ ወጡ። ተራራው ላይ ወጥተው ያን የተባለውን የውርስ ሳጥን በመጠባበቅ ላይ ሳሉ መላእክት በኖር አሸብርቀው ሳጥኑን ይዘው ህዋው ላይ ተንሳፈፉ። እስራኤላውያኑ በአግራሞት ይመለከቱም ነበር። በመጨረሻም መላእክት እርጋታ በተሞላበት መልኩ ቀስ አድርገው ሳጥኑን በዚያ ነቢይ ፊት ለፊት አስቀመጡት። ልክ ሳጥኑ መሬት አርፎ እስራኤላውያን ሲመለከቱት ልባቸው እርጋታ ተሰማቸው፣ ኢማናቸውም ጨመረላቸው። በዚህ ሁኔታ እስራኤላውያን በጣሉት መሪነት ተስማሙ። ነገር ግን ጦር ሜዳ ለመውጣት ሁሉም ፈቃደኛ አልሆኑምና የተወሰኑት ቀርተው ሌሎቻቸው በጣሉት መሪነት ጉዞ ጀመሩ። በጉዟቸውም ላይ ጣሉት አስቆማቸው አስቆማቸውና አላህ አንድን ወንዝ ፊት ለፊታችሁ ላይ ለፈተና ያመጣባችኋል። ስለሆነም አፋችሁን ለማርጠብ ትንሽ ተጎንጩ እንጂ እንዳትጠጡ፣ ከጠጣችሁም ከኔ አይደላችሁም አላቸው። ያን ጊዜ በርካታ የወታደር ክፍል ውሃውን ድርግም አድርጎ በመጠጣት ከመሪያቸው ጣሉት ሲለዩ የጣሉትን የመሪያቸውን ትዕዛዝ በማክበር ውሃውን ሳይጠጡ የቀሩት ሶስት መቶ አስራ ምናምን ብቻ ነበሩ። ከዚያም ወደ ጦር ሜዳው ሲቃረቡ የጠላቶቻቸው ቁጥር እጅግ አዳጋች ነበር። ይህን ሲያዩ አንዳንድ የኢማን ደካማዎች ይህን ሁሉ ወታደር እንዴት ነው የምናሸንፈው? በማለት ድክመታቸውን ማውራት ሲጀምሩ፣ ሙእሚኖቹም ድል ከአላህ መሆኑን መከሩ። አሁን ሁለቱም የጦር ቡድኖች ሰልፋቸውን ይዘው ቆመዋል። ጃሉት የጠላቶችን ሰራዊት ሲመራ፣ ጣሉት ደግሞ የሙእሚኖችን ሰራዊት ይመራል። ጦርነቱ ከመጀመሩ በፊት ጃሉት የብረት ልብስ ለብሶ ከሰራዊቱ ወጣ በማለት ማን ነው ከኔ ጋር የሚገጥመው ሲል ተጠራ። ጃሉት በጣም ግዙፍና ጉልበተኛ የጦር መሪ ነው፣ ማንም አይደፍረውም። ይህን ጊዜ ሁሉም እጅጉን ፈሩ። እኔ ብሎ እሱን ሊታገል የሚወጣ ወንድ ጠፋ። የጠላት ጦር ሁሉም እርስ በርስ ይታያል። የሙእሚኖቹ ጦር መሪ የሆነው ጣሉትም ይህን ጃሉት ነቶ የተፋለመ ልጁን እደረዋለሁ የእስራኤላዊንም ንጉሥ ይሆናል አለ። በዚህ መሃል ነበር የዚህ ታሪክ ባለቤትና የበጎች ጭረኛ የሆነው ዳውድ እብኑ ኢሻ እብኑ ኡበይድ እብኑ አብር እብኑ ሰልሞን እብኑ ናህሹን እብኑ ወይናዚብ እብኑ ኢረም እብኑ ሐስሮን እብኑ ፋሪስ እብኑ የሁዳ እብኑ ያዕቁብ እብኑ ኢስሐቅ እብኑ ኢብራሂም ዓለይ ሰላም ሰልፉን እየሰነጠቀ ወደ ጠላት ጦር መሪው ጃሉት ወጣ። ይሁን እንጂ ንግስናንም ሆነ የጣሉት ልጅ ማግባት ፈልጎ አይደለም። እስራኤላውያንም ይሄ ደካማ እረኛ ምንም አይነት ጦርም ይሁን ጋሻ ሳይዝ ያን ተራራ የሚያህል ሰውዬ ሊገጥም ሲወጣ በግርምት ይመለከቱት ነበር። ዳውድ እረኞች የሚይዙትን በትር በአንድ እጁ ይዞ በሌላ እጁ ድንጋይ ይዟል። ጃሉት ለፍልሚያ ያቆሙበትን ቦታ ዳውድ ልክ እንደደረሰ ፊት ለፊት ቆመ። የጠላት ጦሩ መሪ ጃሉት ይህን ልጅ ግርረኛ ሲመለከት እያሾፈ፣ አንተ ልጅ ሞትን ፈልገው ትመጣለህ እንዴ? በልሂድ ከወታደሮቹ እኔን የሚገጥም ትልቅ ሰው ጥራ፣ እኔ አንተን ልገልህ አልፈልግም አለው። ዳውድም እኔ ግን አንተን መግደል እፈልጋለሁ አለው። ጃሉትም እሺ፣ ጦርህ ሰይፍህ፣ ጋሻ ቀስትህ የታለ? በምንድን ነው እምትገለው? አለው ዳውድም የኔ ጦር ኢማን ነው፣ የምገልህም በአላህ ስም ነው አለው። ይህን ሲሰማ ጃሉት በቁጣ ገነፈለ። ዳውድንም ሊገለው ሰይፉን ገትሮ እየተንደረደረ ሲመጣ ዳውድም ዋዛ አልነበረም እና በያዘው ድንጋይ አልሞ ጭንቅላቱን መታው። ጃሉትም በዚያች ምትወርቆ ሞተ። ጦርነቱም ተጀመረ። ብዙ ከተፋለሙ በኋላም እስራኤላውያን በአላህ ፍቃድ የጦርነቱን ድል ተቀዳጁ። ጦርነቱ በእስራኤላውያን አሸናፊነት ሲጠናቀቅ እስራኤላውያኑ የቀድሞዋን ሀገራቸውን ፈለስጢንን ዳግም ሄደው በደል ገቡባት እዛ ያሉትን ገዳይ የሆነውን ዳውድንም ንጉሥ አድርገው ሾሙት ዳውድ ምንም እንኳን ንጉሥ ቢሆንም በዙፋኑ ቁጭ ብለው ሳይሆን በእጁ የሠራውንና የላቡን ነበር የሚበላው ዳውድ አላህን ሲያወድስ ድምፁ እጅጉን ይመርካል አላህም ለሱ ዘቡር የተባለን መጽሐፍ አውርዶለት ነበር። ዳውድ ዘቡርን ሲቀራ ወይንም ሲያዜም ድምፁ ከማማሩ የተነሳ ተራሮችና አዕዋፋት አብረውት አላህን ያወድሱ ነበር። የሰዎችም ልብ ይንሰፈሰፍ ነበር። ዳውድ ዘቡርን እየቀራ ሲያዜም ጅኖች፣ ሰዎች፣ ወፎች፣ እንስሳቶች በድምፁ ተማርከው ራሳቸውን በመሳት በረሃብ ይሞቱ ነበር። ከእለታት አንድ ቀን ዳውድ በምሔራቡ ቦታ ገብቶ ወታደሮቹን ማንም ሊገባ እንዳትፈቅዱ ብሎ በሩን ዘጋ። በዚህ ሁኔታ ላይ ጌታውን እያመለከ ሳለ ሁለት ሰዎችን ምህራብ ውስጥ ቆመው ተመለከታቸው። በሩን ሲያይ በሩ ዝግ ነው። ሰዎቹ ከየት እንደመጡ ግራ በመጋባት ሲመለከታቸው ሁለቱ ሰዎችም ጠጋ ብለው ዳውድ ሆይ፣ አትፍራ። እኛ ተካሰን እንድትፈርደን ነው የመጣ ነው። ይህ ወንድሜ 99 በጎች ሲኖሩት ለእኔ ደግሞ አንድ በግ ናት ያለችኝ እሷን ስጠኝና መቶ ሙላለኝ ብለው እያስገደደኝ ነው በማለት አንደኛው አስረዳው። ዳውድም የተከሳሹን ቃል ሳይሰማ አይ ይሄ እንኳን አንዷን በግህን ስጠኝ ብሎ በማስገደዱ በእርግጥ በድለሃል አለው። ይህን ጊዜ ሁለቱም ሰዎች ተሰወሩ። ዳውድም አላህ የሁለቱን ተከሳሾች ቃል ሳይሰማ መፍረድ እንደሌለበት ሊያስተምረው መሆኑን በመረዳት ስጁድ አድርጎ አላህን ይቅርታ ጠየቀው። አላህ ለዳውድ ሱለይማን የተባለ ብልህና ሳሊህ ልጅ ረዝቆት ነበር። ከእለታት አንድ ቀን ዳውድ ልጁን ከጎኑ አስቀምጦ ፍርድ ወይንም ችሎት ላይ ሳለ ሁለት ሰዎች መጡ። ከሳሹ የዚህ ሰውዬ በጎች ማሳዬን ገብተው ያለውን አታክልት በሙሉ አወደሙብኝ ብሎ ክሱን አቀረበ። ዳውድም ወደ ተከሳሹ በመዞር ከሳሽህ የሚለው ትክክል ነውን? በማለት ጠየቀው። ተከሳሹም አዎን በማለት መለሰለት። ዳውድም ከሳሹ በወደመበት ማሳ ምትክ የተከሳሹን በጎች እንዲወስድ ፈረደ። ይህን ሲከታተል የነበረው የዳውድ ልጅ ሱሌይማን አባቴ አንድ ጊዜ እንድናገር ፍቅድልኝ አለው። ዳውድም ፈቀደለት። ሱሌይማንም እኔ ለየት ያለ ፍርዳለኝ። እሱም የበጎቹ ባለቤት የከሳሹን ማሳ ያለማለት፣ የማሳው ባለቤት ደግሞ ማሳው እስኪ ለማለት ድረስ በተከሳሽ በጎች ይጠቀም፣ የበጎቹ ባለቤት ማሳውን አልምቶ ሲጨርስ ለማሳው ባለቤት በማስረከብ በጎቹን ከከሳሹ መልሶ ይውሰድ በማለት ተናገረ። ዳውድም ይህ ጥበባዊ ፍርድ ነው፣ ጥበብን የሰጠህ ጌታ ምስጋና ይገባዋል አለ። ዳውድ በተፈጥሮ ኮስተራ ነው። ከቤት ሲወጣ ማንም ቤት እንዳይገባ በሚስቱ ላይ ዘግቶ ነበር የሚወጣው። ከእለታት አንድ ቀን ዳውድ እንደ ልማዱ ቤቱን ዘግቶ ወጣ። ሚስቱም ዝም ብላ እቤቱን እየተዘዋወረች ሳለህ አንድ ሰውዬ እቤቱ መሃል ላይ ጸጥ ብሎ ቆሞ ተመለከተችውና፣ አንተ ማነህ? ቤት በኩል ገብተህ ነው? ወላሂ ዛሬ ዳውድ ይምጣና አዋርዳሃለሁ አለችው። በዚህ ሁኔታ ላይ ሳሉ ዳውድ እቤቱን ከፍቶ ገቧ። ሰውየው ግን ንቅንቅ አላለም። ዳውድ በቁጣ ማነህ? አለው። ሰውየውም እኔ ያ ንጉሶችን የማይፈራ ያ ግርዶሾችም የማያግዱኝ የማይገዱኝ የሆንኩ ነኝ አለው። ዳውድም አሃ መለከል መውት ነሃ እንኳን ደህና መጣ የአላህ መልአክ ብሎ ከተቀበለ በኋላ ዳውድ በተወለደ በመቶ ዓመቱ በዕለተ ቅዳሜ ከሟች ነቢያት ተርታ ነፍሱ ተቀላቀለች። ማታውን ጀናዛው ታጥቦ ካደረ በኋላ በነጋታው ለቅብር ብዙ ህዝብ ተሰበሰበ። ያን ቀን 40 ሺህ ባህታውያንም በቅብር ስነ ስርዓቱ ላይ ተገኝተዋል። ህዝቡ ቀብር ቦታ ላይ ሳለ ከፍተኛ የፀሐይ ሐሮር መውረድ ሲጀምር ሱሌይማን ዘንድ ሄደው ፀሐዩን አልቻለም አንድ ነገር አድርጋሉት። ሱሌይማንም አእዋፍን ሁሉ ጠርቶ ህዝብን ከፀሐይ እንዲያስጠልሉ አዘዛቸውና በጣም ብዙ ቁጥር ያላቸው አዕዋፍ መጥተው ሰማዩን እንዳይታይ አድርገው አበባው ላይ በመንሳፈፍ ሞሉት። ወፎቹ ህዝቡን ለማስጠለል ሰማዩን ሙሉ በሙሉ ሲከለክሉት ሰዎች ትንፋሽ ያጥራቸው ጀመር። አሁንም ሰው መላበለን ብለው ሱሌማንን ሲያናግሩት ሱሌማን ወፎችን ፀሐይዋ ካለችው በታቅጣጫ ብቻ እንዲሆን አዘዛቸው። በዚህ ሁኔታ ነበር እንግዲህ የዳውድ ቀብር ስነ ስርዓት የተፈጸመው። የአላህ ሰላም እና እዝነት በዳውድና በ124000 ነቢያት ላይ ይሁን። የነቢዩላህ ዳውድ አለይሂ ሰላም የህይወት ታሪክ ይህን ይመስላል። የዛሬን በዚህ አበቃን። የአላህ ፈቃድ ሆኖ በሌላ ታሪክ እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወረህማቱላህ ወበረካቱሁ።